እንዴት ናችሁ? እንግዲህ አብሪሽና ሩታ ዛሬ ዱባይ ገብቷል ገብተዋል ማለት ነውና ጽጌና ዳኔ ማለት ነው እና አብሪሽና ሩታ ምን አስባችሁት ነው ግን? ከእናንተ ከጀርባችሁ ያለው የኢማራት ወይም ደግሞ የዩኤኢ ቅጠል ነው ቅጠል ነው። እኔ ቅጠሉን አውቃለሁ፣ የዩኤኢን ቅጠልና የኢትዮጵያን ቅጠል አውቃለሁ። የኢትዮጵያ ቅጠልና የዩኤኢ ቅጠል ቅጠላችሁ፣ ከጀርባችሁ ያለው ወንበር ራሱ የዩኤኢ ነው የተለጠፈው ራሱ ማለት መንገድ ላይ የተለጠፈው አለ በእንግሊዝኛና በአረብኛ ነው። እሱ ራሱ ሳታቁ ነው እንዴ? እኔ ልገባ ነው አሁን ይፈቀድ አይፈቀድ አናቅም እያላችሁ እኛ ላይ ለምድ ለዚህ የምትሆኑት ለምንድ ነው? ግልጽ ብናወር አይሻልም? ይሻላል። እና ወንበሩ ራሱ የዩ እና ሳሩ ይሄ ሳር ሳይሆን ይሄ ዛፉ ማለት ነው፣ ተቆርጦ ተቀምሞ ቅምቅም የተደረገው የዩኤኢ ነው። እኛ ቆይ ዱባይ የሌላችሁ ላታውቁ ትችላላችሁ፣ ወይም ደሞ ዩኤኢ ላይ ያልኖራችሁ ላታውቁ ትችላላችሁ። እነሱ ዱባይ ገብቶ ዱባይ ለቀረጻ እያደረጉ ያደረጉ ኢትዮጵያንን ብሎ ቀረጻውን ሲያደርጉ እኛ ምንድን ነው? ንገሩን እስቲ ምንድነው፣ ምን አስባችሁት ነው፣ ምን አስባችሁት ነው እናንተ ማለት ነው። እና ብቻ የእኛ ልጆች በሰላም ገብተዋል? አብርሽና ሩታ የሚጋቡት ወይም ደግሞ ቀለበት ቃል ክዳን የሚያደርጉት ማንም አስገድዷቸው አይደለም፣ ተወዶ ተዋዶ ተፋቅሮ ነው። እሺ፣ እናንተ ምድረ ምድረ ምድረ ማለት ነው ገለቴ እናንተ ለእናንተ ቢነገራችሁ ራሱ አይገባችሁም እና አስገዳችሁ ነው ቀለበት የሚያደርጉት አስገዳችሁ ነው የሚጋቡት ምናምን የምትሉ ሰዎች ማለት ነው ጤነኛ አይደላችሁ ገባችሁ አይደለ ጤነኛ አይደላችሁም ስለዚህ ማንም ሰው ህይወቱን ትዳሩን የሚኖረው ማለት ነው ወዶ ነው ገባችሁ ትዳር ማለት ቀልድ አይደለም። ማለት እናንተ አሁን በቤተሰብ ባል ቢመጣ ወይም ደሞ የሆነ አስገድዷችሁ ማለት ነው ይሄንን ልጅ አግቡ ወይም ደሞ ሴት ሆነሽ ማለት ነው ይሄንን ልጅ ካላገባሽ ከተባለሽ ልታገቢ ነው እንዴ ምክንያቱም ወደፊት እ ትዳርሽ ነው የሚበጠበጠው። ወደሹ ትዳርሽ ላይ ካልገባሽ ያ ልጅ ወደሹ ካላፈቀድሹ ማለት ነው ትዳርሽ ብጥብጥ ነው የሚለው ህይወትሽ ብጥብጥ ነው የሚለው። ስለዚህ ጥሩ አይደለም። አብርሽና ሩታ ደግሞ ሁለቱም ተፋቅዶ ነው ገባችሁ የሚጋቡት ማለት ነው። እ ባይዋደዱ አንድ ቀን አያድሩም። አንድ ቀን ሰማችኋ። ማንም አስገድዶ አይደለም። ስለዚህ አትቃጠሉ፣ አትቃጠሉ። ሰምታችኋላ እነ የአብርሽና የሩታን እድል የአብርሽና የሩታን ኑሮ ለኔ ይስጠኝ ብላችሁ ጸልዩ። ባይሆን አትቃጠሉ። የኔ ቤተሰብ ማለት ነው የኔ ቤተሰብ አይደለም የሚቃጠሉት ግን አሉ። አንዳንዶቹ የሚቃጠሉት ስላየኋቸው ነው። እና የኔ ቤተሰብ እንዴት ናችሁ እናንተ? ደህና ናችሁ ወይ? ሽብርቅ ደመቅ ብርቅ እያላችሁ አይደለም። እና ያው እንግዲህ እሁድ ማለት ነው አልደርስ ብሏል እና ምን ማለት ፈልጌ ነው እኔ ቤተሰብ፣ ተፈቅዶልኛል፣ አስፈቅጄያለሁ፣ ሂጂ ተብዬያለሁ። እኔም ልሄድ ነው። የምትቃጠሉ ካላችሁ ተቃጠሉ። ትዝታም ትገኛለች እና ፕሮግራሙ ላይ ማለት ነው ትዝታ የምትባል የሆነች ቆንጅዬ የሆነች ምላሰኝ ምላሰኛ አይደለችም ምላሰኛ ናት እንደ አይደለችም እና የሆነች በቃ በራሷ የምትተማመን ትዝታ የምትባል የሆነች ቆንጅዬ ልጅ ትገኛለች። ሰምታችኋላ። እና አትቃጠሉ። ባይ ባይ።